እስቲል ነው እንደኔ ተስፋ ያልቆረጣችሁ። በጨረቃዎች መጣላት ማለት ነው። ከሶሲ ጋራ ፕራንክ ከጀመሩት ቀን ጀምሮ እስቲል እስከ ዛሬ ድረስ ተስፋ አልቆረጥኩም ነበረ። የእውነት ጠዋት ዘጠኝ ሰዓት የለቀኩትን ቪዲዮ ላይ እነኝህ ልጆች እልህ የተገባቡት እርስ በራሳቸው ሳይሆን ከኦዲየንስ ነው። እያችሁ ነበረ። የምሬ ነው ምላችሁ፣ ደግማችሁት ቪዲዮን ማለት ነው እና እና ገረመኝ። እንትን ይል ነበረ ማለት ንግግራቸው ያስታውቅ ነበረ ከትላንትና ወደ ሀይሜ፣ እስኪ እስከ መቼ እንደሚጠቅሙት እናያለን ስትል እሷን ቃል ከኦዲየንስ እንደሆነ ገባኝ ማለት ነው። እና ኦዲየንስ ምናህል ምናህል የእናንተ ስድብ የእናንተ ኮሜንት ምናህል ማተር እያደረገ እንደሆነ አስቡት ማለት ነው። ሶ የሀይሚ ወዳጅ ሳትሆኑ የሀይሚ ጠላት ሆናችሁ ተገኛችሁ ማለት ነው። ቅመማ፣ ሃይሚ አታቋትም። ዕቃነች፣ እንዴት እሷ እናንተ ከቅዱስ ጋር የምታጣምሯት? ከቅዱስ ጋራ ስሪ፣ ከቅዱስ ጋራ ቪዲዮ ስሪልን፣ ዩቱብ ክፈችለት፣ ብርኬ ሲጠራሽ አትጂ፣ ቦታ ጀራ ሂጂ። ምን ነው ቤተሰባችሁ እንደዚህ ኮንትሮል አደረጋችሁ? የምር እኔ አንዳንዴ በጣም ነበረ የምታዘባቸው፣ ጌታ ማለት አንቺ ቤተሰብሽን የት እንደሆነ ሳታውቂ ዩትዩበሮችን ደጋፊ ሆናችሁ ቀራችሁ። መውደድ ሳይሆን ደጋፊ ሆናችሁ ቀራችሁ እና ሀይሚ ዛሬ ያው ልብ የሰበራችሁት አለች። የሀይሚ ጠላት ሆናችሁ ተገኛችሁ። ሀይሚ ቅመሙ አታቋትም። ብርኬ ምን ያህል እንደምትወደው ምን ያህል እንደምታፈቅረው በፊቷ እራሶ ማንበብ ትችሉ ነበረ። የምትወደውን ሰው ከሌላ ሴት ማየት አትፈልግም። እሱ ደግሞ እችን ሴት ያመጣት እሷም ለመፈተን ነው። እንደዛ ስታረገው ከዳኔ ጋራ የማይሆን ምናምን ስትሰራ እች ልጅ የኔ ቦታ አላት ወይ ለምን እንደዚህ ልትሆን ቻለች ብሎ ነው። እቺ ልጅ አዲሷ ልጅ ያመጣት ማለት ነው። እሱ በጣም እንትን የምፈልገውን አግኝቻለሁ ብሏል። ከዚህች ልጅ ምንም ፍቅር የለውም። ምንም ማለት ለስራ ለትወናን ያመጣት። ሀይሜን ደግሞ ችን ታውቃለች። ደግሞ በቀደም ተናግረዋል አደለም? ያፈለኩትን አግኝቻለሁና፣ ለማስተካከል ነው የመጣሁት ያለቀን ማለት ነው። ሰው ሀይሚዬ የኔ እናት ዛሬ በጣም ነው ያኮራሽኝ። በጣም ማለት ነው። በቃ አንቺ መሸነፍሽን ተሸንፈሽ ነው የተገኘሽው። ይቅርታ ጠይቀሻት። የእውነቴ ነው ምልሽ፣ በጣም አስለቅሳኛለች። ማለት ምን ያህል እንደምትወደው ማለት ነው። እኔ እንጃ። በስመ አብ